ግን ለሞት መንፈስ ምን አለው? ዛሬ አይደለም። የህይወቱ ተጨማሪ አስራ አምስት አመታት ተራዘሙ። ትንቢት ተነገረ፣ እጣ ፈንታ ተዘጋ። አንድ ጊዜ ጠንካራ የነበረ ንጉስ አሁን ከማይቀረው ነገር አንጻር አቅመ ቢስ ሆነ። ነገር ግን ሕዝቅያስ እጅ ለመስጠት ፍቃደኛ አልሆነም። ተስፋ የቆረጠ ጩኸት፣ የማይቻለውን የሚቃወም ጸሎት፣ በመልአክ የተደረገ የኩለ ሌሊት ጦርነት እና በማለዳ መቶ ሰማንያ አምስት ሺህ የጠላት ወታደሮች አልቀዋል። ሆኖም እንደ ተአምር የጀመረው ነገር በቅርቡ ወደ አደገኛ ውድቀት ይመራል። ምክንያቱም ኃይል ያሳውራል፣ ትዕቢትም ከመውደቅ በፊት ይመጣል። አንድ ንጉስ፣ አንድ የተመለሰ ጸሎት፣ አንድ ውድ ስህተት። ይህ የሕዝቅያስ የመጽሐፍ ቅዱስ ታሪክ ነው። በንጉስ አካዝ ዘመን የይሁዳ ምድር በሙስና ተሞልታ ነበር። ህዝቡ የእግዚአብሔርን መንገድ ትተዋል። ንጉሱ ራሱ አካዝ ቤተ መቅደሱን አረከሰ፣ የባዕድ አማልክትን አመለከ እና የማይታሰበውን ፈጸመ። ልጁን ለሞሎክ በእሳት መስዋዕት አድርጎ አቀረበ። እንደ አባቱ ዳዊት በእግዚአብሔር አይን ትክክል የሆነውን አላደረገም። የእስራኤልን ነገስታት መንገድ ተከተለ። እግዚአብሔር ከእስራኤላውያን በፊት ያባረራቸውን አሕዛብ አጸያፊ ልማዶችን ፈጸመ። በኮረብታዎች፣ በተራራዎች እና በእያንዳንዱ ሰፊ ዛፍ ስር መስዋዕት አቀረበ፣ እጣንም አቃጠለ። ሁለተኛ ንግስት ምዕራፍ አስራ ስድስት ቁጥር ሶስት እስከ አራት እግዚአብሔር ፍርድ ላከ። አረማውያን ምድሪቱን ወረሩ፣ ፍልስጤማውያንም ምድሪቱን ዘረፉ። የእስራኤል ሰሜናዊ መንግስት በአንድ ቀን መቶ ሀያ ሺህ የይሁዳ ሰዎችን ገደለ። እስራኤልም በፍርሀት ተንቀጠቀጠች ። ሆኖም አካዝ ንስሐ ከመግባት ይልቅ ከአሶር ንጉስ እርዳታ ጠየቀ። ቤተ መቅደሱን ከወርቅና ከብር ገፈፈ፣ ለቴልጌል ቴልፌሶር ሳልሳዊ ጉቦ አርጎ ላከው። ንጉስ ግን ነገር ግን አሶር አዳኝ አልነበረችም። የጭቆናው ቀንበር ጠበቀ። የማይቀረውም ሆነ ንጉስ አካዝ በክፉ መንገዱ ተመታ ሞተ። ልጁ ህዝቅያስም ዙፋኑን ተረከበ። አካዝ ከአባቶቹ ጋር አረፈ፣ ከእነርሱም ጋር በዳዊት ከተማ ተቀበረ። ልጁ ህዝቅያስም በርሱ ፋንታ ነገሰ። ሁለተኛ ነገስት ምዕራፍ 16 ቁጥር ሀያ ነው። በ ሀያ አምስት አመቱ ህዝቅያስ ዙፋኑን ወጣ። ነገር ግን እንደ አባቱ ጣዖትን ማምለክን አልቀጠለም። ህዝቅያስ ንጉሥ ሆኖ የጀመረው የመጀመሪያው ተግባር ግንቦችን ማጠናከር ወይም ጥምረት መፍጠር ሳይሆን የእግዚአብሔርን ቤተ መቅደስና የይሁዳን እምነት በእውነተኛው አምላክ መመለስ ነበር። ካህናቱ ለ አስራ ስድስት ቀናት ቤተ መቅደሱን እያጸዱ የጣዖት ማምልኮን ዱካ እያስወገዱ ሰሩ የመጀመሪያው ወር በመጀመሪያው ቀን መቅደስ መቀደስ ጀምሮ በወሩ በስምንተኛው ቀን የእግዚአብሔርን መግቢያ አደረሱ ለተጨማሪ ስምንት ቀናት የእግዚአብሔርን ቤተ መቅደስ ራሱን ቀደሱ በወሩ በአስራ ስድስተኛው ቀን ጨረሱ ሁለተኛ ዜና መዋለ ምዕራፍ 29 ቁጥር 17 የበጋናና የጸናጸል ድምጽ አደባባዮችን ሞላ የዳዊት መዝሙሮች ተመለሱ ህዝቡ በደስታ ተሞልቶ በስግደት ሰገደ ለመጀመሪያ ጊዜ የእግዚአብሔር መገኘት በኢየሩሳሌም ተሰማ ህዝቡ ወደ እውነተኛ አምልኮ ተመለሰ ምድሪቱን መፈወስ ጀመረች ነገር ግን ይህ መነቃቃት ሳያስ ሳይስተዋል አይቀርም አሕዛብ ተመለከቱ አሶር ተመለከተች። የሕዝቅያስ ከአሕዛብ አማላክት ጋር ያለው ተቃውሞ በይሁዳ ላይ ጦርነት ያመጣ ይሆን? የሕዝቅያስ ቅናት በኢየሩሳሌም ብቻ አላቆመም። ይሁዳንና የእስራኤልን ቅሪት በያህዊ አምልኮ አንድ ለማድረግ ፈለገ። ስለዚህ በመላው ምድር መልእክተኞችን ልኮ ሁሉም በኢየሩሳሌም ፋሲካን እንዲያከብሩ ጋበዘ አንዳንዶች ሳቁ አንዳንዶች አፌዙ ሌሎች ግን ራሳቸውን ዝቅ አድርገው መጡ የህዝቅያስ መልእክት እንዲህ ይላል የእስራኤል ሰዎች ሆይ ወደ ጌታ ወደ አብርሃም ና ወደ ይስሀቅ ወደ እስራኤል አምላክ ተመለሱ ከእስራኤል ነገስታት እጅ ያመለጣችሁና የተረፋችሁ ወደ እናንተ ይመለስ ዘንድ እንደ አባቶቻችሁና እንደ ወንድሞቻችሁ ለእግዚአብሔር ለአባታችሁ አምላክ ታማኝ እንዳትሆኑ፣ እናንተ እንደምታዩትም አስደንጋጭ ነገር አደረጋችሁ። እንደ አባቶቻችሁ አንገተ ደንዳና አትሆኑ፤ ለእግዚአብሔር ተገዙ። ለዘላለም ወደ ተቀደሰው መቅደሱ ኑ፤ እግዚአብሔር አምላካችሁን አገልግሉ፤ የቁጣውን መዓት ከእናንተ ይመለስ ዘንድ ወደ እግዚአብሔር ብትመለሱ ወንድሞቻችሁና ልጆቻችሁ በአሰሪዎቻቸው ፊት ምህረት ያገኛሉ ወደዚች ምድር ይመለሳሉ እግዚአብሔር አምላካችሁ ቸርና መሀሪ ነውና ወደ እርሱ ብትመለሱ ፊቱን ከእናንተ አይመልስም በዓሉ ከሰለሞን ዘመን ጀምሮ ያልታየ ታላቅ የደስታ ጊዜ ሆነ ጣዖታት ተሰባበሩ፣ የሐሰት አማልክት መሠዊያዎች ተደመሰሱ። ሕዝቅያ ስም ክህነትን አጠናከረ፣ ሕዝቡ ታደሰ። ነገር ግን በሰሜን አቅጣጫ በአሦር ምድር ኃያሉ ንጉሥ ሰናክሬም እየተመለከተ ነበር። ግዛቱ አሕዛብን ዋጠ፣ ዐይኖቹም አሁን በይሁዳ ላይ ተተከሉ። ሰናክሬም ወደ ደቡብ እየዘመተ በፊቱ የቆሙትን ሁሉ እያደቀቀ መሆኑን ለህዝቅያስ ነገሩት። የይሁዳ መነቃቃት የአሶርን የጦር ማሽን ቁጣ ይቋቋም የሆነ ወይስ ፈራርሰው ሰው ይወድቃሉ? በንጉሥ ህዝቅያስ በ14ኛው አመት የ የአሶር ንጉስ ሰናክሬም በይሁዳ የተመሸጉትን ከተሞች ሁሉ ወረረ። ያዛቸውም። ሁለተኛ ነገስት ምዕራፍ 18 ቁጥር 13። ከተሞች አንድ ባንድ ወደቁ። የይሁዳ ሰዎች በፍርሃት ተንቀጠቀጡ። ኢየሩሳሌም ብቻዋን ቀረች። ውድመቱን የተመለከተው ሕዝቅያስ ዋጋ የሚያስከፍለውን ውሳኔ ያደረገ ወደ አሶር ንጉስ ወደ አካኪስ መልእክተኞች ልኮ በድያለው ከኔ ራቅ የጠየቅከውን ሁሉ ከፍላለሁ፣ አለው አላቸው። የሰናክሬም ዋጋ ከባድ ነበር፣ ሶስት መቶ መክሊት ብርና ሰላሳ መክሊት ወርቅ። ስለዚህ ሕዝቅያስ ከቤተ መቅደሱ ብሩን ገፈፈ የወርቁንም ከእግዚአብሔር መቅደስ ብሮች ላይ አወጣ ጥያቄውን ለማሟላት ሁለተኛ ነገሥት ምዕራፍ 18 16 ግብርን ለሰናክሬም ከፈለ በኋላ የተወሰነ ጊዜ ሰላም ሆነ። ነገር ግን የውሸት ሰላም ነበር። ሰናክሬም ስምምነቱን ለማክበር ምንም ፍላጎት አልነበረውም። ከመውጣት ይልቅ ረቢስቂስ የተባለውን ከፍተኛ መኮንኑን ወደ ኢየሩሳሌም ላከ፣ አስፈሪ መልእክት ይዞ። የአሶር ንጉሥ ታላቁ ንጉሥ እንዲህ ይላል ህዝቅያስ አያታልላችሁ ሊያድናችሁ አይችልምና እግዚአብሔር በእርግጥ ያድናል እያለ ህዝቅያስ በእግዚአብሔር እንዳትታመኑ እንድትታማመኑ የሚያደርጋችሁ ምንድን ነው ግብፅ ታድናችሁ ትመስላላችሁ አምላካችሁ ሊያድናችሁ ይችላል ብላችሁ ታስባላችሁ ያሸነፍናቸውን አሕዛብ ተመልከቱ። አማልክቶቻቸው ሊያድኗቸው አልቻሉም፣ የእናንተም አያድናችሁም። ሁለተኛ ነገሥት ምዕራፍ 18 ቁጥር 28 እስከ 35። ህዝቡ ቀዘቀዙ። ሕዝቡ አጉረመረመ። ከዚያም ረቢስኪስ ቀ ጠለ በጌታው እንደ ታዘዘው የመጨረሻውን ማስጠንቀቂያ ሰጠ። ከኛ ጋር ታረቁ ውጡ፣ እኛም እህል ወይንና ማር ወዳለባት ባት ምድር እንወስዳችኋለን። ነገር ግን እግዚአብሔር ያድነናል ሲላችሁ ሕዝቅያስን አትመኑት ከአሶር ንጉሥ አንድም አምላክ ሕዝብን አላደነም። የኢየሩሳሌም ሕዝብ ዝም ብሎ ቆመ የሕዝቅያስን ትእዛዝ አክብረው መልስ አልሰጡም። ነገር ግን በቤተ መንግስቱ ውስጥ የሕዝቅያስ ልብስ ከበደ ልብ ከበደ። ሀብቱ አላዳነውም። ጠላቶቹም አምላኩን አፌዙበት። ኢየሩሳሌም ተከባ፣ ተስፋ እየተሟጠጠ፣ ሕዝቅያስ አንድ አማራጭ ብቻ ቀረው፤ ሙሉ በሙሉ ወደ እግዚአብሔር መመለስ። ህዝቡ እምነታቸውን ያጡ የሆነ። እግዚአብሔር ይመለስ ይሆን? በሁኔታው ተጨንቆ ንጉሥ ሕዝቅያስ ልብሱን ቀደደ፣ ማቅ ለብሶ ወደ እግዚአብሔር ቤት ገባ። በቤተ መንግስቱ ላይ የነበረውን ኤልያቄምን፣ ጸሐፊውን ሳምናን፣ የካህናቱን ሽማግሌዎችም ወደ ነቢዩ ኢሳያስ ላከ። ዛሬ የመከራና የተግሳጽ የስድብ ቀን ነው፣ ልጆች ለመውለድ ደርሰዋልና የሚያው የሚያው ወልዱበትም ኃይል የሚወልዱበትም ኃይል የለም። ጌታ አምላከ የአሶር ንጉስ ጌታው ህያው እግዚአብሔር ሊሰድብ የላከውን የረቢስቂስን ቃል ሁሉ ይሰማ ይሆናል። ጌታ አምላከም የሰማውን ቃል ይገሰጽ። ስለዚህ ለተረፋችሁት ጸልዩ። ረቢስቂስም ሌላ ደብዳቤ ለንጉስ ሕዝቅያስ ልኮ ለአሶር ንጉሥ እጅ እንዲሰጥና አምላክ ሊያድነው እንደማይመጣ በመግለጽ እንዳይታለል ነገረው። ሕዝቅያስ ደብዳቤውን ከመልእክተኞች እጅ ተቀብሎ ባነበበው ጊዜ ወደ እግዚአብሔር ቤት ወጣ፣ በእግዚአብሔር ፊትም ዘረጋው። በዚያን ጊዜም በጌታ ፊት ጸለየ፣ እንዲህም አለ፦ ኪሩቤልን በዙፋን የምትቀመጥ የእስራኤል አምላክ ሆይ አንተ ብቻህን በምድር መንግስታት ሁሉ ላይ ያለህ አምላክ ነህ። አንተ ሰማይንና ምድርን ፈጠርህ። አቤቱ አምላኬ ሆይ፣ ጆሮህን አዘን ብለህ ስማ። አቤቱ ይህንን ክፈትና እይ። ሕያው እግዚአብሔር ለመንቀፍ ሰናክሪም የላከውን ቃል ስማ። እውነት ነው ጌታ ሆይ የአሶር ነገስታት አሕዛብንና ምድራቸውን አወደሙ። አማልክቶቻቸውም ውንም ወደ እሳት ጣሉ። እነርሱ አማልክት ሳይሆኑ የእጅ ስራ እንጨትና ድንጋይ ነበሩ ነበሩና ስለዚህም አጠፏቸው። አሁንም አቤቱ አምላካችን ሆይ አንተ እግዚአብሔር ብቻ እንደሆንክ የምድር መንግስታት ሁሉ ያውቁ ዘንድ ከእጁ አድነን። ከዚያም ሌላ መልእክት መጣ። በዚህ ጊዜ ከነቢዩ ኢሳያስ ነበር። የእስራኤል አምላክ እግዚአብሔር እንዲህ ይላል በአሦር ንጉሥ በሰናክሬም ላይ ወደ እኔ ስለ ጸሌክ ሰምቻለሁ። እንዲህም ይላል እነሆ መንፈስን እሰድበት ዘንድ ነው። ወሬም ሰምቶ ወደ ምድሩ ይመለሳል በምድሩም በሰይፍ በሰይፍ ይወድቃል። እውነት ሊሆን ይችላል? እግዚአብሔር በእውነት ይዋጋላቸው ይሆን? ከከተማው ውጭ የአሦር ጦር ለጦርነት ተዘጋጀ። የኢሳይያስ ትንቢት ይፈጸም የሆነ የሰናካይም ጦር ትልቅ ኃይለኛና ያልተሸነፈ ነበር። ኢየሩሳሌም በመንገዳቸው ላይ እንደ ትንሽ መሰናክል ያለች ትመስላለች። ነገር ግን ያልገባቸው ነገር ሕዝቅያስ ከዚህ በፊት አንድም ንጉሥ ያላደረገውን ነገር ማድረጉ ነበር። እምነቱ ሙሉ በሙሉ በእግዚአብሔር ላይ ማድረጉ። በዚያች ሌሊት ሰማያት ተንቀሳቀሱ፣ ለመልሱም የእግዚአብሔር መልአክ ተላከ። እንዲህም ሆነ በዛች ሌሊት የእግዚአብሔር መልአክ መጥቶ በአሶራውያን ሰፈር መቶ ሰማንያ አምስት ሺህ ሰዎች መታ። በማለዳም ተነሱ እነሆም ሬሳዎች ሞልተዋል። ሁለተኛ ነገስት ምዕራፍ 19 ቁጥር 35 የምድር ታላቁ ኃይል የአሶር ኃይል ጦር በአንድ ሌሊት ተደመሰሰ፣ በጦርነት ሳይሆን በእግዚአብሔር እጅ። ያው እግዚአብሔርን ያፌዘው ሰናክሪም በአንድ ጊዜ ኃያል የነበረው ሰራዊቱ እንደ ተመለከተ ተዋረደና ፈራ። ሰናክሪም ወደ ዋና ከተማው ወደ ነነዌ ሸሸ። እግዚአብሔርም እንደ ተናገረው እንደ ተናገረው ሆነ። እግዚአብሔር በነቢዩ ኢሳይያስ አማካኝነት ሰናክሪም በግዛ ምድሩ በሴፍ እንደሚወጥቅ ተናግሮ ነበር። ከአመታት በኋላ በአምላኩ በኒስሮክ ቤተ መቅደስ ሲሰግድ ሁለቱ ልጆቹ ገደሉት። ትንቢቱ በተነገረለት ቃል ተፈጸመ። ሕያው እግዚአብሔርን ያፌዘው ሰው በገዛ ቤተሰቡ ተገደለ። ይህ እንዳለ በኢየሩሳሌም ሕዝቡ ደስ አላቸው። እግዚአብሔር ስለ እነርሱ ተዋግቷል። የሕዝቅያስ እምነት ከንቱ አልነበረም። እግዚአብሔር ኢየሩሳሌምን ከማዳን አልፎ ጠላቶቻቸውን ፈጽሞ አሸነፈ። ነገር ግን የሕዝቅያስ ታሪክ ገና ብዙ ቀረው። በቅርቡ ከአሦራውያን ይበልጥ የከበደ ጠላት ይገጥመዋል፣ ሞት ራሱ። ንጉሥ ሕዝቅያስ ታመመ፣ ሞትም ቀረበው። ሕዝቅያስ ማንም ሊያሸንፈው የማይችለውን ጠላት ሞትን ተጋፈጠ። ነቢዩ ኢሳይያስ ወደ ቤተ መንግስቱ ተላከ፣ ከእግዚአብሔር ዘንድ የከበደ መልእክት ይዞ እግዚአብሔር እንዲህ ይላል፣ ቤትህን አስተካከል፣ ትሞታለህ እንጂ አትኖርም። የእነዚያ ቃላት ክብደት በሕዝቅያስ ነፍስ ውስጥ ሰጠመ። አንድ ጊዜ ጠንካራ ጠንካራና አሸናፊ የነበረው ንጉሥ አሁን አቅመ ቢስ ሆነ። ከአሦር ያዳነው አምላክ አሁን ሞቱን አወጀ። ነገር ግን ሕዝቅያስ ሞትን ለመቀበል ዝግጁ አልነበረም። ወደ ግድግዳው ፊቱን አዞረ። ዓለምን ዘግቶ ሲጸልይ ድምጹ ተንቀጠቀጠ። አቤቱ በፊትህ በታማኝነትና በፍጹም ልብ እንደተመላለስሁ በፊትህም መልካም የሆነውን እንዳደረግሁ አስብ። ሲማልድ እንባ ፈሰሰ። ድምፁ በሐዘንና በተስፋ መቁረጥ ተሞላ። ሕዝቅያስ ለኃይሉ ለአሸናፊነቱ ወይም ለሀብቱ አልተማጸነም። ለእግዚአብሔር ላለው ታማኝነት ተማጸነ። እግዚአብሔርም ሰማው። ኢሳይያስ ከቤተ መንግስቱ ሳይወጣ የእግዚአብሔር ቃል መጣለት። ተመለስ፣ ለሕዝቅያስም ንገረው። የአባት የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ሰምቻለሁ፣ እንባህን አይቻለሁ፣ እኔም እፈውሰሃለሁ በሶስተኛውም ቀን ወደ እግዚአብሔር ቤት ትወጣለህ። በዕድሜህም ላይ አስራ አምስት አመት ጨምራለሁ። ኢሳይያስ ወዲያው አስደናቂውን ዜና ይዞ ወደ ንጉሡ ክፍል ተመለሰ። ንጉሥ ሆይ ደስ ይበለ፣ እግዚአብሔር ጸሎትህን ሰምቶአልና እርሱ ይፈውስሃል። በሶስተኛውም ቀን ወደ ቤተ መቅደስ ትሄዳለህ። ሕይወትህን አስራ አምስት ዓመት ጨምሮልሃል። የዚህም የተስፋ ምልክት እንዲሆን በሕዝቅያስ ቁስል ላይ የበለስ ዱቄት እንዲቀመጥ ኢሳይያስ አዘዘ። እንደ ተደረገውም ኃይል ወደ ንጉሡ አካል ተመለሰ። ነገር ግን ሕዝቅያስ ማረጋገጫ ፈለገ። እግዚአብሔር በእርግጥ ሕይወቱን እንደሚያረዝምለት ተአምራዊ ምልክት። እግዚአብሔርም በታሪክ ውስጥ ታላላቅ ከሆኑ ምልክቶች አንዱን ሊሰጠው ነበር። እግዚአብሔር እንደሚፈውሰኝ በሶስተኛውም ቀን ወደ ቤቱ እንደወጣ ምልክቱ ምንድን ነው? ኢሳይያስ ምርጫ ቀረበ። የጊዜው ተፈጥሯዊ ስርዓት ራሱ ይስተጓጎላል። በፀሐይ መመልከቻው ላይ ያለው ጥላ አስር ዲግሪ ይመለስ። ሕዝቅያስ አማራጮቹን አሰላሰለ። በቤተ መንግስቱ ውስጥ ጸጥታ ሰፈነ። እግዚአብሔር ራሱ ጣልቃ ካልገባ በስተቀር ጥያቄው የማይቻል ነው። ኢሳይያስ እጆቹን ወደ ሰማይ ያነሳ እግዚአብሔርን ለመነው። ከዚያም ሆነ የአካዝ የፀሐይ መመልከቻ የቤተ መንግስቱ የጊዜ መለኪያ ራሱን አስር ዲግሪ ተመለሰ። በክፍሉ ውስጥ ጩኸት ተሰማ። ከቤተ መንግስቱ ውጭ ያሉ አገልጋዮች የማይቻለውን ነገር በአይናቸው ሲገለጥ ተመለከቱ። እግዚአብሔር ለሕዝቅያስ ተአምራዊ ምልክት ሰጠው የሰማይና የምድር ጌታ የንጉሡን ህይወት እንዳረዘመው ማረጋገጫ። እንደ ተስፋውም በሶስተኛው ቀን ሕዝቅያስ ወደ እግዚአብሔር ቤት ገባ ሙሉ በሙሉ ተመልሶ፣ የእስራኤል አምላክ ጩኸቱን እንደሰማና ተጨማሪ አስራ አምስት አመታት እንደሰጠው እያወቀ እጆቹን በምስጋና አነሳ። ነገር ግን ብዙም ሳይቆይ የተአምራዊ ፈውስ ዜና ከኢየሩሳሌም አልፎ ይሰራጫል። አዳዲስ ፈተናዎችንና ፈተናዎችን ይዞ የሕዝቅያስን ጥበብ የሚፈትን የይሁዳ ንጉሥ እንደ ተፈወሰ ወሬ በፍጥነት ተሰራጨ። በምስራቅ እያደገ የመጣው ኃይል የባቢሎን ንጉሥ ሜሮዳክስ ባላዳን ባላዳን ለሕዝቅያስ ስጦታ ይዞ መልእክተኞችን ላከ። በተአምራዊ ፈውስ ፈውሱ አመስግነውታል። ሕዝቅያስ በ በክፍት እጆች ተቀበላቸው። ሁሉንም አሳያቸው። ሕዝቅያስም ሰምቷቸዋል። የቤቱን ግምጃ ቤት ብሩንና ወርቁን ሽቱንና የከበረውን ዘይት፣ የጦር ዕቃውንም ሁሉ በግምጃ ቤቱም ያለውን ሁሉ አሳያቸው። ሕዝቅያስ በቤቱና በግዛቱ ያላሳያቸው ነገር አልነበረም። ኢሳይያስ ብዙም ሳይቆይ ደረሰ። እነዚህ ሰዎች ምን አሉ? ከወዴት መጡ? ሲል ጠየቀ። ሕዝቅያስም ከሩቅ አገር ሲል መለሰለት፣ ከባቢሎን። የኢሳይያስ ፊት ጨለመ። በቤተ መንግስትህ ምን አሉ? ሕዝቅያስ ፈገግ አለ። ሁሉንም አዩ። ኢሳይያስ አይኖቹን ጨፈነ። እግዚአብሔር ተናገረ። የእግዚአብሔርን ቃል ሰማ። በቤትህ ያለው ሁሉ ሀብትህ ሁሉ ወደ ባቢሎን የሚወሰድበት ዘመን ይመጣል። ምንም አይቀርም። የሕዝቅያስ ልብስ ልብ ሰጠመ። ከአንተም የሚወለዱት አንዳንዶቹ ተወስደው በባቢሎን ንጉሥ ቤተ መንግሥት ጃንደረባ ሆነው ያገለግላሉ። ሕዝቅያስ ራሱን አቀረቀረ። በዘመኔ ሰላምና ደህንነት ይሆናልና የእግዚአብሔር ቃል መልካም ነው አለ። ነገር ግን ስህተቱ ይሁዳ ወደ ጥፋት መንገድ ላይ አስቀመጠው። ባቢሎን ትመለሳለች። ሕዝቅያስ ሊጠብቀው የታገለለትንም መንግስት ይወድቃል። ሆኖም ምንም እንኳ ስህተት ቢሰራም ውርሱ ቀረ ይሁዳን በጽድቅ እንደ መራ እግዚአብሔርን በፍጹም ልቡ እንደ ፈለገ ተጨማሪ አስራአምስት አመታት እንደ ተሰጠው ነገር ግን በተረፈው ጊዜ ምን ያደርጋ ያደርግ ይሆን ሕዝቅያስ ኢየሩሳሌምን ኢየሩሳሌምን ግንባታን አጠነከረ ውሃን ለማረጋገጥ ዋሻ ቆፈረ የእግዚአብሔርን አምልኮ ጠበቀ አመታት አለፉ ሕዝቅያስ ማረጀ። አንድ ጊዜ በወጣትነትና በጦርነት እሳት የተሞሉት አይኖቹ አሁን የአመታት ጥበብን ይዘዋል። ታላቁ ንጉስ በአልጋው ላይ ተኝቷል። እግዚአብሔር ይሁዳን ሲያድን የጸሎትን ኃይል እንደ ተለማመደ የሁሉን ቻይ ምህረትን እንደ መሰከረ አይቷል። ስለዚህ ሕዝቅያስ ከአባቶቹ ጋር አረፈ በዳዊትም ልጆች በላይኛው መቃብር ቀበሩት ይሁዳም ሁሉ የኢየሩሳሌምም ነዋሪዎች በሞቱ አከበሩት። ለዛሬ ይዤላችሁ የመጣውት ይህን ታሪክ ነበር። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ሰብስክራይብ እና ላይክ እንዲያዝዩም ሼር ማድረጉን እንዳይረሱ። ስለ ተከታተሉን አመሰግናለሁ።